ኢትዮጵያ አላት ኢትዮጵያም ቆንጆ ቆንጆ ስራ ይሰራሉ ተብሎ ስለ ህንድ ስለምናምን እንደሚወራው እንደሚወራው ስለ እኛም ይወራል። ስለ ቡና ብቻ ለምን ይወራል? እንደ ቡናው እንደ አበበ ቢቂላ እንደ ሁሉም ስለ ጥበባችንም እንዲወራ እንፈልጋለን። ለበርካታ አመታት ነዋሪነቷን በአሜሪካና ካናዳ ያደረገችው ወይዘሮ ሳሌም ካሳሁን በቆይታዋ የእጅ ስራ ውጤቶች እጅግ ተፈላጊ መሆናቸውን ታስባለች። እሷ በኖረችባቸውም ሆነ በሌሎች የውጭ ሀገራት ለእጅ ስራ ውጤቶች የሚሰጣቸውን ከፍተኛ ትኩረትና ተቀባይነት የተመለከተችው ሳሌም ወደ ሀገሯ በተመለሰችበት ወቅትም የእጅ ስራ ፈጠራ ላይ ለመስራት እንድትወስን አድርጓታል። ዕደ ጥበብ ፓሽን ሸክላ መውደድ ጌጣጌጥ መውደድ ምናምን የራሴ ነበረ። እዚህ ላይ እዛ በምንኖርበት ጊዜ ደግሞ ሾፒንግ ትሄጃለሽ፣ ሱቆቹን ሞሎቹን ታይና ከህንድ የመጣ ሰፌድ ታያለሽ፣ ወይ ከቻይና የመጣ ታይና፣ እኛም አገር አለ ብለን እናልፋለን። እዚህ ከመጣን በኋላ ምን እናርግ በሚለው ልጆች ና ሳድጌ ከጨረስኩ በኋላ ወደ ስራ አለም ስገባ ምን ላርግ በሚል ይህንን ሁለቱን ሀሳብ አንድ ላይ መጣንና የስራ ፈጠራውንና የኢትዮጵያን ዕደ ጥበብ ማስተዋወቁን አንድ ላይ ለዓለም የሚለውን አንድ ላይ ያደረግንና ቢዝነስ አረግ ነው፣ ፓሽን ነው አንዱ፣ አንዱ ቪዥን ነው። ሁለቱም አንድ ላይ መጣ ማለት ነው። አሁን ይህንን ስንሰራ ኦፍኮርስ እያደገ ሄደ፣ ሰው እየወደደው ሄደ። አንዱ የምንለው ስራ ፈጠራ ነው። የስ ግን እኛም አለን፣ ባህላችን ቆንጆ ቆንጆ ነገር አለው፣ እኛም አለን የሚለውን ነው በጣም ማስመር የምንፈልገው በእርግጥ ስራውን ስትጀምር ነገሮች አልጋ ባልጋ አልሆኑላትም። ሀሳቧን ወደ ተግባር ከመቀየር ግን አላገዳትም። በወቅቱ በቤት ሆነው የእጅ ስራ ውጤቶችን የሚሰሩ ሴቶችን በማሰልጠን ወደ ስራ እንደገባች የምታነሳው ሳሌም ቀስ በቀስ የተለያዩ የእጅ ስራ ውጤቶችን ወደ ገበያ ማቅረብ ችላለች። በዚህ የእጅ ስራ ውጤቶች ማምረቻ ውስጥ እንደተመለከትኩት ከሆነ የሸክላ ውጤቶች፣ ጌጣጌጦች፣ እንዲሁም የቤት ማስዋቢያዎች እና ሌሎችም የእጅ ስራ ውጤቶችን በስፍራው መኖሩን ታዝቤያለሁ። ሶስት ዘርፍ አለ እዚህ ግቢ ውስጥ የምናመርተው። እናቶች ያየሻቸው አሉ፣ ሸማኔዎች ያየሻቸው አሉ፣ ጌጣጌጥ ሰሪዎችም ያየሻቸው አሉ። ሲልቨር ስሚት እሱ አለ፣ የሚገጣጥሙት ልጆች አሉ በአራተኛ ዘርፍ ደግሞ ሌሎች በየቤታቸው የሚሰሩ ሸክላ ሰሪዎችም ቢሆኑ በእንጨት ላይ አርት የሚሰሩ ቢሆኑ የእነሱንም እንቀበላለን። ሙሉ በሙሉ የኢትዮጵያዊ የሆነ በእጅ የተሰራ እደ ጥበብ ነው የምናቀርበው ለገበያ። ሳሊም ዲዛይንስ አሁን ላይ 50 ለሚሆኑ ዜጎች የስራ እድል ፈጥሯል። በተለይም ሴቶች የስራ እድሉ ዋነኛ ተጠቃሚ እንዲሆኑ ማስቻል የሳሌም አንዱ ተግባር ነው። ግን አዲስ አበባ ስመጣ እንዳጋጣሚ ያው ስራ ስፈልግ በስራ አገኘት ከዚህ ተቀጠርኩ ገባው። በዛው ደግሞ ያላወቅኳቸውን ዲዛይኖች እንደዚህ ገጠር እንደዚህ መስራት አይቻልም፣ ሰፌድና አንትን ነው እንጂ፣ ይህንን ግን እንደዚህ በሲኒንደር መስራት እዚህ ነው የተማርኩት። ዚህማ በቃ በፈለግሽው አይነት ስሰሪው በቃ ተፈላጊ ነው፣ ተወዳጅ ነው። በቃ እስልሽ አሁን እኛ ይሄ ነገር አዲስ አበባ ምን ያደርጋል ብዬ ነበር በፊት። እዚህ ተቀጥሬ ሳልሰራ ስፌት የሚሰራ አይመስለኝም ነበረ። ምክንያቱም ያው ከቤት እንደ ገጠር አንገለገልበትም ብዬ ስለማስብ ማለት ነው። በስራው ላይ ሲሆን ግን በቃ በጣም ተፈላጊ ነው። ከምንም በላይ ባህልሽንም ያስተዋውቃል። ለብዙ ነገር ተፈላጊና ሰው እንደሚወደው ስራውን ካያስኩትና እየሰራው ካየሁት በኋላ ነው። ቋሚ ስራ በዚህ ጁለሪ ክፍል ላይ ነው የምሰራው። እዚሁ ሰልጥኛ እዚሁ ነው የሰራ ያለው። ልጄ ልጄ በመስራት ላይ በጣም ነው ደስ የሚለኝ፣ ምክንያቱም ልጄ ከኔ ጋር ነው ውላ የምትሄደው። እዚ ጋ በተለያዩ ነገሮች ትማሪያለሽ። ይህን ብቻ አይደለም የተለያዩ ነገሮች ትሰሪያለሽ። ለምሳሌ ሽመና ስራ አለ፣ ስፌት ክፍል አለ። ይሄ ያለ ይህን ይህን ለወደፊት በራሴ ይህንን ተምሬ በራሴ መስራት ደስ ይላል። እነዚህ የተለያዩ የእጅ ስራ ውጤቶች እዚሁ ግቢ ውስጥ ተመርተው እዚሁ ለገበያ ይቀርባሉ። እንደ አይነታቸው በተለያዩ ክፍሎች ይመረታሉ። ከዛም ነው ለገበያ እየቀረቡ ያሉት። አሁን ላይ ለሀገር ውስጥ ገበያ ከማቅረብ ባለፈ ወደ ውጭ ኤክስፖርት የማድረግ ስራ እየሰሩም እንደሆነ ነግረውናል። ስፔን ልከናል። ለአስር አመታት ልከናል። አንድ የሆነ ፕሮዳክት ዲቨሎፕ የተደረገ ልከንላቸዋል። ከዛ በተረፈ ግን በየተለያየ ጊዜው የተለያየ ካምፓኒዎች እንግሊዝ፣ ፈረንሳይ፣ ካናዳ፣ ዩኤስ በቋሚነት አለ የምናቀብለው ሱቅ አሉ። አሁንም ቅርብ ጊዜ እንደዚሁ የተሻለ ገበያ ጭማሪ ካገኘን ብለን ደግሞ ተሳትፈናል። ትሬድ ፌር ላይ እንግሊዝ ሀገር እንሞክራለን። ግን እየመጣ የሚገዛው ኢንተርናሽናል በሙሉ ከሆነ አንደኛ በክሬዲት ካርዳቸው እየገዙ ነው የሚሄዱት። ትንንሽም ብትሆን ያቺ የውጭ ምንዛሪ ታመጣለች። ከዛ በላይ ግን ያንችን እቃ ይዘው ሲሄዱ ከየት መጣ ሲባል ከኢትዮጵያ እያሉ ሊያወሩ ነው ለጓደኞቻቸው። ያንን ገጽታ ይቀይራል። ኦ ይህንን ቆንጆ ነገር ከኢትዮጵያ ነው የገዛችሁት ኦኬ ይላሉ። የእጅ ስራ ውጤቶች በዓለም አቀፍ ደረጃ ልዩ ቦታ ይሰጣቸዋል የምትለው ሳሌም፣ ሌሎች ስራ ፈጣሪዎችም በዚሁ ዘርፍ ቢሰማሩ ውጤታማ መሆን እንደሚችሉ አንስታለች።